አሰላሙ አለይኩም ወረሕመቱላሂ በረካቱ። በዚህኛው ደግሞ ቪዲዮ የምንመለከተው ከመስመር በላይ አንድ ብቻ ከፍ የሚሉ ቃላቶች አሉ። በቀጣይነት የምንመለከታቸው በርካታ ቃላቶች ናቸው። የፊደል መጀመሪያና መሀከል ላይ ሲሆኑ ያሉ የሆኑ ቃላቶች ቅርጻቸው እነሱን ይመስላል እና እነማን እንደሆኑ እናያለን። ኪታባቸው ላይ ገጽ ሰላሳ አንድ ትገባላችሁ። በባለፈው የተመለከትነው መጨረሻ ላይ ምንድነው ከመስመር በላይ አንድ ከፍ የሚል ከመስመር በታች አንድ ዝቅ የሚሉ ቃላቶች አሉ። እነሱም ሲን፣ ሺን፣ ሷድና ቧድ፣ ቋፍ፣ ያ እና ኑን። እነዚህ ቃላቶች ከመስመሩ፣ ከዋናው መስመር በላይ አንድ ከፍ ይላሉ፣ ከዋናው መስመር በታች ደግሞ አንድ ዝቅ ብለው ይሰራሉ ብለን ነበረ። ዛሬ ደግሞ ከዋናው መስመራችን ክልል አንድ ብቻ ከፍ ተብለው የሚሰሩ ቃላቶች አሉ። ዋና መስመራችን ይሄ ነው። ከዋና መስመራችን በላይ አንድ ብቻ ከፍ የሚሉ ቃላቶች በርካታ ናቸው። እነሱም በቅደም ተከተል እንመለከታለን። የመጀመሪያው ባ ባ፣ ነጥቡን ከታች ታስቀምጣላችሁ። ሌላኛውን ቀጥል፣ ታ ነጥቡን ታስቀምጣላችሁ ማለት ነው። እንቀጥል። ሌላኛው ሳ

ወይም አልሙበዋራ አሁን እነዚህን ቃላቶች ካልገባችሁ መስመራችን ይሄ ነው። እንደምትመለከቱት የጠቆራ ያለው በጣም የደመቀው ነው። ደብተሩ የሰጣችን መስመር ማለት ነው። የሰጠን መስመር ይህንን ነው። እናንተ ደግሞ ለሶስት ከፈላችሁት፣ አንድ፣ ሁለት፣ ሶስት ወደ ላይ ወደ ታች፣ አንድ፣ ሁለት፣ ሶስት ከፈላችሁት፣ ኸይረን ከመስመር በላይ አንድ ብቻ ከፍ ተብለው የሚሰሩ ተባለ። ስለዚህ ቤትና ቤትኛው ክልልን ያሉት በዚህና በዚህ ክልል ማለትም ከዚህ አይበልጡም፣ ከዚህ አይወርዱም። ማን እነዚህ ቃላቶች አሁን ምን ዘረዝራቸው ኸረን። ሌላኛው ደግሞ ማን ነው? ሃ ከተባለ ጂምም እዚህ ውስጥ ይገባል፣ ሃም ይገባል ማለት ነው። ሰራላቸው እናንተ ሶስቱንም ለመሰሩት፣ እኔ ሰዓት ለማሳጠር ነው። ሌላኛው ደግሞ ሲን ሲን፣ ከተባለ ማን ይገባል፣ ሺንም ይገባል ማለት ነው። አንድ አይነት ስለሆኑ እንቀጥል። ሌላኛው ሷድ ሷድ የተመልከቱት ጣራው እዚህ መስመር ላይ ነው። ከዚህ መስመር ከፍ አይልም። ይህም እግሮቹ ከዚህ መስመር ከፍ አይልም። ይሄም እንደዚሁ ከዚህ መስመር ከፍ አይልም። እንደው ከፍ ካለ እንኳን ነጥቦቹ ናቸው። ነጥቦቹ ችግር የለው፣ በጣም አይራቁ እንጂ ችግር የለው። ሷድን አየን ማለት ማን እናያለን፣ በዋድ የነጥብ ልዩነት ነው። ሷድ እንደተሰራው ተሰሩና ነጥብ ታስቀምጣላችሁ። ይህን ጨረስን። አሁን ደግሞ ወደ ማን እንገባለን፣ አንድ መስመር እንዘላለን። ምናልባት አንድ የምንዘለው ለምንድን ነው በቅደም ተከተል ፎቅ ይለና ከላይ አንድ አንድ ሙሉ አንድ አምስተኛ ይልና ሰጥር ብሎ ይናገራል። እሱን በተመለከተ ለብቻው ማሳየት ስለምፈልግ መጀመሪያ ሁለት ታሕተ ሰጥር የሚለውን ደርስ እንመለከታለን። እነሱም ራ እና ዛይ። እነሱ እንመልከትና ከዛ ደግሞ ወደ ቀጣዩ ደርስ እንሄዳለን። ወደ መጨረሻው ትሄዱልኛላችሁ። ሁለት ታሕተ ሰጥር ብሎ ራ እና ዛይ ያስቀምጠው መጀመሪያ እንመልከት። ምክንያቱም ብዙ ተማሪ የማይረዳውና ብዙ ተማሪ ምናልባት የሚያወናብደው ቃል እሱን መጨረሻ ላይ ማየት ስለፈለኩኝ ነው። ስለዚህ በመጀመሪያ ማንና ያለን ሁለት ተህተ ሰጥር ብሎ ራ እና ዛይን አምጥቷል። እነሱን እንመልከት። ራ እና ዛይ ከመስመር በታች ሁለት ዝቅ ተብለው ነው የሚሰሩት። ከመስመር በላይ አንድ እናንተ ኪታባችሁ ላይ ታስተካክላላችሁ። ኪታባችሁን እስኪ አንድ ጊዜ ላሳያችሁ፣ ይታይ ከሆነ ማለት ነው፣ የሚታይ ከሆነ ሁለት ተሕተ ሰጥር ብሎ የሰራቸው ቃላቶች አሉ። ማና ማን ራ እና ዛይ፣ እንዲሁም ደግሞ ፈውቅ አንድ ሙሉ አንድ አምስተኛ ሰጥር ብሎ ያስቀምጠዋለ። እነዚህን ቃላቶች መጨረሻ ላይ እናያለን። ከእነዚህ ወደ ላይ ያሉትን በተመለከተ እንዳለ ተመልክተናቸዋል። እነዚህን ደርሶችን፣ እነዚህን ሁሉ ተመልክተናል። በክፍል አንድ በክፍል ሁለት አድርገን አሁን መጀመሪያ የማሳያችሁ ማንን ነው ራ እና ዛይ ከመስመር በታች ሁለት ሆኖ ያላቸውን ቅርጽ ነው በመቀጠል ደግሞ ፎቅ አንድ ሙሉ አንድ አምስተኛ ሰጥር ይላል በዚች ጋ አንድ መጨመር ትችላላችሁ አንድ ፎቅ መጨመር ትችላላችሁ አንድ ፎቅ ትሉና እዚኛው ላይ ደግሞ ሁለት ህት ከማለቱ በፊት አንድ ፎቅ የሚል መጨመር ትችላላችሁ ማለት ነው ኸይራን እንቀጥል ወደ ደርሳችን ወደ እጅ ጽሁፋችን ወደ ኸጣችን እንሂድ ወደ ከታችን ኒድ ካሜራ እንዳይበላሽብኝ። ኸይረን እሺ። በመጀመሪያ የምናየው እንደነገርኳችሁ ሁለት ታህተ ሳጠር ተብሎ የተባለው ነው። ሁለት ታህተ ሳጠር ብሎ ሲል የተፈለገበት መልእክት እንዳትረሱ፣ አንድ ከመስመር በላይ ከፍ ይሉና፣ ሁለት ከመስመር በታች ዝቅ የሚሉ ብለናል። ስለዚህ ከመስመር በላይ ይኸው አንድ ከዛ ከመስመር በታች ሁለት ማለት ነው። ተመልከቱ ዋና መስመራችን ይሄ ነው። ከመስመሩ በላይ አንድ ከፍ ብያለው። ዋና መስመራችን ይሄ ነው። ከመስመር በታች አንድ ሁለት ዝቅ ብያለሁ። ስለዚህ ይችን እችንና እና እችን ትሰራላችሁ ማለት ነው። ይሄ ራ እና ዛይ ይሆናል ማለት ነው። ራ ያለ ነጥቡ፣ ዛይ ደግሞ ከነጥቡ ጋር። ስለዚህ ከመስመሩ በላይ አንድ ከፍ ትላላችሁ፣ ከመስመሩ በታች ሁለት። ስለዚህ ከመስመሩ በላይ አንድ ብሎ ማለት ልክ እንደነዚህ ነው። ከመስመር በታች ግን ሁለት ዝቅ የሚሉ ቃላቶች ብትባሉ ይህን የምትናገሩት ማለት ነው። ራ እና ዛይን ወደ መጨረሻ እንምጣ። ወደ መጨረሻው ስንመጣ መጨረሻ ላይ እነግራችኋለሁ ያልኩት ከመስመር በላይ አንድ ከፍ ትሉና እንደገና ደግሞ አንድ ሙሉ አንድ አምስተኛ ከፍ ትላላችሁ። እንዲገባችሁ ምን ላድርግ? እዚች ጋር ተከታተሉኝ። መስመር ልጠቀም ነው። ዋና መስመሬ ይሄ ነው፣ ልጽፍበት የፈለግኩበት ከመስመሩ በላይ አንድ መስመር ይኖረኛል። እነዚህ መስመሮች ብሎ ማለት ሁለቱ መስመሮች ብሎ ማለት ልክ እዚች ጋ እዚ ጋ የሰራችሁት አይነት መስመር ይሄና ይሄ መስመር ማለት ነው። እኔ ቦልድ ለማድረግ ፈልጌ ነው እዚ ጋ የሰራሁት። እዚ ጋ የሆነ ፊደል መጻፍ ፈለጋችሁና ይሄን ለስንት እከፍላላችሁ ብያችኋለሁ። ለሶስት ለሶስት እከፍላላችሁ። አንድ ሁለት ለሶስት እኩል አድርጋችሁ ማለት ነው። ከዚህ ከዚህ ያለው ርቀት ዘጠኝ ሴንቲ ከሆነች እዚህ ጋር ሶስት እዚህ ጋር ሶስት ሶስት አድርጋችሁን መከፋፈል ማለት ነው። ስለዚህ እንከፋፍለው እስኪ እንከፋፍለው። ይኸው አንድ በመቀጠል ሁለት በመቀጠል ሶስት ከፋፈልኩት ማለት ነው። ፊደል ልጽፍ የፈለግኩት እዚህ ጋር ነው። ከላይ ስንት መስመሮች አሉ? ሶስት ተከፈሉ። ይሄ ጣራው ላይ ከመድረሱ በፊት ለሶስት ተከፈለ ማለት ነው። መርሐባ። አሁን ምን እያላችሁ ነው? ከመስመሩ በላይ አንድ ከፍ ትሉና እዚህ ትመጡና እንደገና ደግሞ አንድ ሙሉ አንድ አምስተኛ ከፍ ትላላችሁ ወደ ላይ አንድ ሙሉ አንድ አምስተኛ ደግሞ ብሎ ማለት፣ በዚህ መስመርና በዚኛው መስመር መካከል ለስንት ከፋፍላላችሁ? ለአምስት። እቺን ርቀት ማለት ነው። እቺን እቺን ርቀት ለስንት ከፋፍሉታላችሁ? ለአምስት፣ ለአምስት ከፋፍላላችሁ። አሁን ይሄን አምስት ጊዜ አስምሩ ብዬ አይደለም። ምን ታደርጋላችሁ? በአእምሯችሁ ይህን ብንከፋፍለው አንድ ሁለት ሶስት አራት አምስት ለአምስት ተከፈልኩት። በየትኛውና በየትኛው መስመር በአንደኛውና በሁለተኛው መካከል ለአምስት ከፈልኩት እና ከአምስቶች ውስጥ አንድ ብቻ ከፍ ትላላችሁ ማለት ነው። አንድ ተብሎ የተባለው ከምድር አንድ ሁለት ሶስት አራት አምስት ብዬ እንደከፋፈልኩት ከዝችኛዋ መስመር ትነሱና ወደ ላይ አንድ ብቻ ይህ ብሎ ማለት ዝች ጋ እንደ ማለት ነው። በቃ እቺ እቺ በጣም የተጠጋችው ለመስመሩ እንደዚህ እንደ ማለት ነው። እቺ መስመር ብሎ ማለት በዚህና በዚህ መስመር መካከል፣ በዚችኛዋና በዚህ መስመር መካከል ለአምስት ከፍዬ ከእሱ በላይ የመጀመሪያው ማለት ነው። አንድ ሙሉ አንድ አምስተኛ ብሎ ማለት ይሄ ነው። አንድን ነገር ለአምስት ትቆርጹታላችሁ። ይሄ አንዱን ለአምስት ይኸው እንደዚህ አንድ ሁለት ሶስት አራት አምስት ቆረሳችሁትና አንዱን ድርሻውን ማለት ነው። አንዱን ድርሻውን ማለት ነው። አንድ ሙሉ አንድ አምስተኛ፣ አንድ ሙሉ አንድ አምስተኛ ብሎ ማለት። ስለዚህ በዚህ መስመርና በዚኛው መስመር መካከል ለአምስት ቆርጡትና አንዷን አንድ ድርሻ ብቻ ማለት ነው። ስለዚህ ምንድን ነው ዓላማው? መስመሩ ይሄ ነው። ፊደል የምጽፉበት ከመስመሩ በላይ አንድ መጀመሪያ ከፍትላላችሁ። ይ ይሄ ዋናውን ማለት ነው። ከዚህ እስከዚህ ከፍትላላችሁ። ከዚህ በኋላ ደግሞ ትንሽ ከፍ ትላላችሁ ማለት ነው። አንድ ሙሉ አንድ አምስተኛ ስለዚህ ርቀቱ ከዚህ አንስቶ እስከዚህ ድረስ የሆኑ ቃላቶች አሉ። እነሱን ቃላቶች ማለት እንደሆነ ሊነግራችሁ ነው በአጭር ቋንቋ። በጣም ካወናበዳችሁ ምን ታደርጋላችሁ? ዋና መስመር ይሄ ነው። ሁለተኛው መስመር ይሄ ነው። ለሶስት ትከፍላላችሁ። ከዚህ በፊት እንደነበረው ከአንደኛው መስመር ትንሽ መጠን ብቻ ከፍ ብላችሁ የምትሰሯቸው ቃላቶች አሉ ነው። እነሱም ማን ማናቸው? አይንና ገይን ፋእና እና ቃፍ አሃ እና ታ አልመርቦጣ፣ እነዚህ ናቸው። መርሐባ መርሐባ። የባለፈውን ደርስ ላይ ታኢቷን የትኛዋን መሰላችሁ? እችን ታ አልመርቦጣ ብያታለሁ። ተስተካክላላችሁ። ታ አልመርቦጣ ወይም ታ አልሞደወራ እምትባሏን ዛሬ ነው የምንመለከታት። ኸይረን፣ ወደ አጻጻፋችን እንሂድ። አጻጻፋችን ላይ ሰርተን እንመልከት። ይረን። እሱም ማኖች አይን ነች። የመጀመሪያው አይን ስትሰሩ ከዚህ ትመጣላችሁ፣ ከዛ ወደዚህ ታጥፋላችሁ፣ ከዛ ወደዚህ ትመጡና ከዛ እንደዚች አጥፋችሁ ወደዚህ ትመጣላችሁ ብለን ነበር። አሁን እስኪ በደንብ ይሁት። ከመስመሩ በላይ አንድ ከፍ ብያለሁ። እንደገና ደግሞ አንድ ሙሉ አንድ አምስተኛ ከዚህ እስከዚህ ከፍ ብያለሁ። ስለዚህ በዚህ መሰረት ነው የምትሰሩት። ነው ግልጽ ይመስለኛል። እንሻ አላህ። ከመስመሩ በላይ አንድ ከፍ ብያለው ከሱ ደግሞ ትንሽ ከፍ ብላችሁ ነው የምትሰሩት። ሁለተኛው ላይ ሳይደርስ ማለት ነው አያችሁት። ስለዚህ አይንን ትሰራላችሁ። ዘይንም በተመሳሳይ ነጥብ ነው የምታደርጉት። አይን ደግሞ የፊደል መጀመሪያ ላይ ሲሆንም ልክ እንደዚሁ ምንታረጉት አላችሁ። ከመስመሩ በላይ ትንሽ ከፍ ብላችሁ ነው የምትሰሩት ነው የፊደል መጀመሪያ ላይ ሲሆንም ልክ እንደዚሁ፣ የፊደል መካከል ላይ ሲሆንም ልክ እንደዚሁ። አይን እና ተመሳሳይም ገይን። ሌላኛው ደግሞ ፋ እና ቃፍ ነው። እነሱንም ደግሞ እንመልከት። እንዲታያችሁ ነው ማደምቀው። ፋ ያው ከመስመሩ በላይ አንድ ከፍ ብያለው፣ ከዛ ትንሽ ከፍ ብያለሁ። ፋ በተመሳሳይ ቃፍ። አንድ ነጥብ ትጨምሩበት አላችሁ፣ ሁለት ለማድረግ አንድ ነጥብ ትጨምሩበት አላችሁ። ሌላኛው ደግሞ ሀ ነች። ሀ ይሁን፣ እንደምትመለከቱት መስመሩ እዚህ ጋር ነበር። እስከ መስመሩ ድረስ አይደለም የሰራሁት፣ ከመስመሩ ትንሽ ከፍ ብያለሁ። ይታያቸዋል? ልዩነት እኮ አለው። መስመሩ ይሄ ነው። ከመስመሩ ትንሽ አልፍ ያለው አንድ ሙሉ አንድ አምስተኛ ብሎ ማለት ያ ነው። ሌላኛው ደግሞ ሀ ይችን ሀ ትሰራላችሁ። ሌላኛዋ ደግሞ ታ አልመር ቦጣ የምትባለው እቺ ነች። ታ አልመር ቦጣ ወይም ታ አልሙደወራ ተብላ የምትባለው እቺ ነች። ኸይረን። ስለዚህ ደርሶቻችንን ጨርሰናል ማለት ነው። ደርሶቻችንን ለመከለስ ያክል ከመስመር በላይ ሶስት ከፍ የሚሉ አሉ ዋና ፊደል የምጽፉበት መስመር ከሱ አንድ ሁለት ሶስት። ብዙ ተማሪዎች እየተሳሳሳቸው ያላችሁት በሁለቱ መስመሮች መካከል ሶስት ሰሩና፣ ከዛ እዚህ ውስጥ ነው የምጽፉት። ላ የሚጻፈው እዚኛው መስመር ላይ ነው ዋና ግንዱ ላይ እዚህ ግንዱ ላይ። እሱን ታስተካክላላችሁ መስመሩን በአግባቡ ትሰራላችሁ። እነዚህ የተባሉትን ከዛ እነዚህን ፊደላቶችን ሁላ መስራትና እጃችሁን ማፍታታት ይጠበቅባችኋል ማለት ነው። በዚህ መሰረት ነው የምትለማመዱት። ኸይረን